ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ዛሬ ቀን እንግዲህ የምንሄድበት ቦታ አለ ከኔ ጋር ነው የምትሄዱት፣ የትም እንዳትሄዱ። ለማንኛውም እንግዲህ በእምነቴ የሆነ ሰርፕራይዝ አላት እዛው ሰርፕራይዟ ጋር የምንገናኝ ይሆናል። እንግዲህ በእምነቴ ዋ እዛው እንገናኛቸው

ምን አጅጃ ቻው፣ እዩ ቻው፣ አባ ቻው። በቃ እንግዲህ እንደምን ተን ጉዟችን ጀምረናል፣ እየሄድን ነው። ባጃጅ ስክኒስ ድረስ ትንሽዬ በግር አለው ቤታችን ከኮልድ ትንሽ ገባ ስለሚል እንግዲህ ወደ አመሻሽ ነበር ጥላ ይዣለው። ባይሰሆኔ ልጅ ማዘል ብዙም አልችልም እንዳትቆጡኝ። አሁንም ዝሮ ደርሰናል። እህቴ ቤት ነው ታላቅ እህቴ ቤት ነው እንግዲህ እዚጋ ያለ ነው። ሁለቱ ህፃናት ደግሞ የሂቶቼ ልጆች ናቸው። በጣም ነው የምወዳቸው። በእምነትን ደግሞ በጣም ነው የሚወዷት። ሲገናኙ በስማም ደስ የሚል ጊዜ ነው የሚያሳልፉትና እኔም ብዙ ጊዜ ስለማልወስዳት አንዳንድ ጊዜ በወሰድኳት ሰዓት ደስ ማም ደስ የሚል የፍቅር ቀን በቃ ደስ የሚል ቀን ነው የምታሳልፈው። እዚህ ጋር እንግዲህ የምን ልብስ ነው ይሄን ያህል ልብስ ተሰብስቦ ምናም ብላችሁ ግራ ገብቷችሁ ይሆናል ውድ ቤተሰቦች። አንድ በጣም ያስገረመኝ ነገር ይሄንንም ላጋራችሁ የፈለግኩት ትልቅ ነገር ምን መሰላችሁ? ትልቅ ሂቴ እንግዲህ ጅጅጋ ነበረች ለአንድ ወር ያህል እና ከዛ ከጅጅጋ ጋ ምን ይዤ ልጅ ልምጣ ስትለኝ እስኪ ለልጆች ልብስ ምናምን ስል የልጆች ልብስ በጣም በሚያስገርም ዋጋ ነው ይገዛው እዛ። እና የሚገርማችሁ በዚህ ሰዓት የልጆች ልብስ ቡቲክ ላይ ሶስት ሺ አራት ሺ በቃ አሪፍ ልብስ ልገዙ ከሆነ በጣም ውድ ነው። እና ጅጅጋ ላይ ግን በጣም ደስ የሚል ዋጋ ነው፣ በስማ በጣም ነው የምትገረሙት። ያው ለብሳ የነበረ ቂም ሲሄንን የምታየት እንግዲህ በመቶ ብር ነው፣ አይገርምም? የምሬ ነው፣ በጣም ነው የተገረምኩት። ምክንያቱም በዚህ ሰዓት የልጆች ልብስ በጣም ተወዷል። ልጅ ለማሳደግ በጣም ከብደዋል እና እዚህ ጋር እንደምታያቸው ውድ ቤተሰቦቼ በቃ ሃፒ በርዝደይ ሲሏት ነበር። ልክ ልደት እንደሆነ ማለት ነው። አስር እየተነሱ እየተቀመጡ ሃፒ በርዝደይ ይላሉ። እሷም ሃፒ በርዝደይ መባል በጣም ነው የምትወደው፣ ለምን እንደሆነ አላውቅም። የሃፒ በርዝደይ መዝሙር በጣም ነው የምትወደው እና ባይዛይ፣ ሁሉም ልጆች ልብስ ተገዝቶላቸዋል። መስማም የለበሱትን የምታዩት በሙሉ ይህችን ቀይም ሳያቸዋል። እንግዲህ ይህችንም በመቶ ብር ነው አታምርም? ማርያምን በጣም ነው የምታምረው። ለብሳው ደግሞ ታዩታላችሁ እንዴት ውብ እንደሆነ ማለት ነው። በጣም ነው የሚያምረው ማለት አላውቅም። አሁን ላይ እኛ ጋር በጣም ሁሉ ነገር ውድ ነው። በተለይ ደግሞ የሕፃናት ልብስ አይነካም ነው የምላቸው ልጄን ላዘንጥ ካላቸው በጣም ከባድ በጣም ከባድ ነውና እንደዚህ በቦንዳ ልብስ የአጋጣሚ ሲገኝ በመቶ መቶ ብር በቃ ፋ ማለት ልብስ እንደምታዩት አይደለም ማለቴ፣ ወፍራም ነው ለብርድ የሚሆን ነው። ልስላሴው ህፃን ልጅ የሚለብሰው ነው። በጣም ነው የሚያምረው። ይች ቀሚስ ደግሞ ከኋላ ቁልፍ አላት። እንደዚሁ በጣም ነው የምታምረው። ለትልቅ ወይ ለእኔም ብትሆን እንደዚህ አይነት ቀሚስ በጣም ነው የምወደው። እሺ አይገዝታችሁ ሰርፕራይዝ ማድረግ ትችላላችሁ። አየቀለድክ ነው። እሺ ውድ ቤተሰቦቼ፣ ለማንኛውም አንድ በአንድ ልብሶችን ሳሳያችሁ ነበር። በምክንያት ነው ማሳያችሁ። እንደ አጋጣሚ ሆኖ ጅጅጋ ወይም ድሬዳዋ መሄድ ቤተሰብ ካላችሁ ልጅ ካላችሁ ይዘውላችሁ እንዲመጡ በማለት ነው። እንደውም መቶ ብር ሴ የገዛችሁ የቴ ውድ ነው አለችኝ። እኔ በደንብ ሁኔታውን የገበያውን እንትን ምናም ስለማላውቀው ነው እንጂ ከእሱም ይቀንሳል ምናምን አለችኝ። እና ብቻ በጣም ነው ደስ የሚለው። እንደዚህ አጋጣሚዎች ሲገኝ መግዛት ነው ውድ ቤተሰቦቼ። ብዙ ጊዜ ደግሞ ውጭ ሀገር ላይ ልብስ ገዝታችሁ ስትመጡ በእንትን በውድ ነው የምትገዙት፣ በውድ ዋጋ ነው አይመስላቸው አምስት አምስት ሪያል በአስር ሪያል በሀያ ሪያል ምናም ሲባል ሲመነዘር በዚህ በጣም ውድ ነው። በዛ ላይ ደግሞ ልብሱ ያን ያህል ኳሊቲ ያለው ልብስ አይመስለኝም። በአምስትና በአስር ሪያል መቼም ኳሊቲ ያለው ልብስ እንገዛለን ብላችሁ እንዳታስቁኝ፣ አይገዛም። እና ብቻ ሀገራችን ላይ እንደዚህ አንዳንድ አጋጣሚ ሲገኙ እንደዚህ ግዝት ስታርጋችሁ እንዴ በወንዳ ኮኑ በጣም አካበር ስትሉኝ ይሆናል ግን የቦንዳ ልብስ ቢሆንም በስነ ስርዓት አጥባችሁ ኳሊቲ በጣም ጸዴ ነው ስትመርጡ፣ በተለይ ደግሞ አሪፍ አርጋችሁ ከመረጣችሁ በእውነት ነው የምላችሁ ልብስ ደግሞ ቦንዳ አይመስልም። እንዴት እንደሚያምር እነዚህ ቁምጣዎች ደግሞ እኔ ቁምጣ ባይዞ በጣም ነው ወዶ። ህፃን ልጅ ፈታ ያለ ልብስ እንዲለብስ እመርጣለሁ። ጅንስ ልብስ ባይለብሱ ላለሁ እኔ ጅንስ ሲለብሱ ማለት ነው ይጨንቀኛል። ልክ እኔ ለብሸው እንደሚጨንቀኝ እነሱም ጅንስ ሲለብሱ የሚጨንቃቸው ነው ይመስለኝና እንዳይለብሱ ነው በቃ ማደርገው ብዙ ጊዜ እና እችን ሹራብ ደግሞ እንዴት እንደወደድኳት በስመ አብ። ልስላሴዋ ደግሞ እንዴት እንደምታምር እያያቸዋት ነው አይደል? በእምነቴ ደግሞ አዲስ ልብስ በጣም በፍቅር ነው የምትወደው። በስመ አብ ቅልብ ለብ ነው የሚያደርጋት አንዱን አንዱን መቀየር ጀምራለ። አደገች በቃ። እሷ እንኳን መግዛት አልፈለገኝም ነበር ምክንያቱም በጣም አዛ ነው አለች። በቃ ከአንዱ ቦታ ወደ አንዱ ቦታ፣ በዛ ላይ ደግሞ በወንዳ ልብስ መምረጥ በጣም ያዝጋል። እንግዲህ አስገድደን አስገዝተናታል። ለሙለርቅም ጠይ ደግሞ ለኔ ብጃማ ነው በጣም የሚያምር ብጃማ ነው። የጅጅጋ ልክ እንደ ድሬዳዋ ማለት ነው። በጣም ነው የሚያምረው። ብቻ ውድ ቤተሰቦቼ ልብሱ እንግዲህ ለበእምነቴ እርፍ ነው ያልኩት። ብዙ ልብስ ነው የተገዛላት። ባይዘ ወይ ለብሳው ሁሉም ባሳያችሁ ደስ ባለኝ ነበር፣ ግን ትንሽ አስቸግራኝ ስለነበር ነው ያላሳየኋችሁ። አሁን ላይ እንግዲህ አድጋልኝ ከመስኪን አምላኬ እስኪ አንድ ነገር ላስታውስና፣ ከእንግዲህ አገር ከገባው ሶስት ዓመት እየሆነ ነው። እና ዊ አንዳንዴ ሰው ብትሰሪ ኑሮ እኮ ቤት ይኖርሽ ነበር ብትሰሪ ኑሮ እኮ የሆነ ነገር ይኖርሽ ነበር ምናምን ይለኛል አንዳንድ ሰው። እኔ ግን እግዚአብሔር ይመስገን በጣም በጣም ደስተኛ ነኝ። ብሩን ቢሆን ነገ ይመጣል ብዬ ተስፋ አደርጋለሁ። ይቺ ቆንጂዬ ቅመም የሆነች ልጅ ስለሰጠኝ በጣም ደስተኛ ነኝ። ማርያምን በቃ በጣም ማለት ነው እንዴት እንደምታስ ደስተኝ ልነግራችሁ አልችልም። አንዳንዴ ማለት ነው እኔ እንጃ በቃ በብር የማይገዛ ደስታ ነው። ምክንያቱም ብር ደስታ ሊገዛ አይችልም። የሆነ ነገር ሲቸግራችሁ ምናምን ችግራችሁ ለችግራችሁ በዛ ችግራችሁ ሰዓት ላይ ብር ስላላችሁ ልታልፉ ትችላላችሁ። ብቻ እንደዛ ልትጠቀሙበት ትችላላችሁ። ደስታ ግን በብር አይመጣም በጭራሽ። በጣም ከባድ ነው በእውነት እኔና በቃ አንዳንዴ እስኪ አስቡበትኝ አገር ገብታችሁ ስትወልዱ ምናምን እኔ እንግዲህ ሶስት አመቴ ይሆናል ሁለት ልጇ ልጅ አለው ከባድ ቢሆንም ሁለት ልጅ በሶስት አመት ውስጥ መውለዱ ግን እግዚአብሔር ይመስገን በቃ ደስ የሚል ጊዜ እያሳለፍኩ ነው ነገን ደግሞ በተስፋ እየጠበቅን። ይሄ የምታዩት ልብስ የእምነት አይደለም፣ የህቴ ልጅ ልብስ ነው። ይሄ ራሱ መቶ ብር ነው። እንዴት እንደሚያምር የሚያማምር ቄሚሶች ቁምጣዎች በቃ በአሪፍ ዋጋ በደስ በሚል ብቻ። ውድ ቤተሰቦቼ ቪዲዮን እንደወደዳችሁት ተስፋ አደርጋለሁ። የህጻናት ልብስ የልጆች እናት የሆናችሁ ለእናንተ ለማሳየት ነበር ይህን ቪዲዮ ይዤ የመጣሁት። ወዳችሁታል ብዬ ተስፋ አደርጋለሁ። እንደ አጋጣሚ አንዳንድ አጋጣሚዎች እንደዚህ ሲያጋጥማችሁ ገዝታችሁ ተጠቀሙበት ለማለት ያልነው። ውድ ቤተሰቦቼ በጣም ነው የምወዳችሁ። ቪዲዮን እስከ መጨረሻ ስላያችሁት በጣም አመሰግናለሁ። ደህና ሁኑልኝ። ሌላ ጊዜ በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ ውድ ቤተሰቦቼ።